አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዚያ አስራ አንድ ሁለት ሺህ አስራ ሰባት በዚህች ዕለት ቅዳሜ ሰዑር ወይም የተሻረው ቅዳሜ ሆነ። ይህም የተባለበት ምክንያት በሰንበት ጾም አይጾምም፣ ስግደት አይሰገድም። ታዲያ ይህን የማይሰገድበትን የማይጾምበትን ቅዳሚት ሰንበት በዛሬ ዕለት የትንሣኤው ዋዜማ ስለሆነ ክርስቶስ እስተሚነሳ የክርስቶስን መከራ እያሰብን የምንጾመው የምንጸልየው ቅዳሜ ስለሆነ በዚህ ምክንያት ቅዳሜ ስዑር ወይም የተሻረው ቅዳሜ ተብሏል። ሁለተኛ ደግሞ ቅዳሜ ጠዋት ካህናት አባቶች ቀጤማ ይዘው ምእመናኑን የምስራች እያሉ ቀጤማውን ያደላሉ። ይህም የሆነበት ምክንያት በኦሪት ዘፍጥረት ምዕራፍ 8 ከቁጥር 11 ላይ ተመዝግቦ እንደምናገኘው ኖህ ውሃው ጎድሎ እንደሆን የጥፋት ውሃ ጎድሎ እንደሆን ርግብን አይታ ትመለስ ዘንድ ላካት ርግብም የወይራ ዝንጣፊ ቅጠል በአፎ ይዛ ተመለሰች። ኖህም ውሃው እንደ ቀለለ እንደ ጎደለ አወቀ ይላል። ይህንን መጽሐፍ ቅዱሳዊ ቃል መሠረት በማድረግ መርገመ ሥጋ፣ መርገመ ነፍስ ኀጢአት የጥፋት ውሃ ጠፍቷል፣ በክርስቶስ ተወግዷል ሲሉ ካህናት አባቶች፣ ዲያቆናት የምስራች እያሉ ቃጤማውን ለምዕመናን ያድላሉ። ምክንያቱ ቃጤማ የሚታደልበት ይህ ነው። ሶስተኛ ደግሞ አክፍሎት ማለት ደርቦ መጾም ወይም ሁለት ነገሮችን መደረም ማለት ነው። ታዲያ ደቀ መዛሙርቱ የክርስቶስ ተከታዮች ክርስቶስ ከተያዘበት ክርስቶስ እስከተነሳበት እለት እንደ ጾሙ እኛም የነሱ ልጆች እኛም የነሱን አሰረ ፍኖት ተከትለን የምንሄድ ነንና ዛሬም በዘመናችን የቻለ ከአሙስ ማታ ጀምሮ ምንም እህል ሳይቀምስ እስከ ትንሣኤ ድረስ ይቆያል፣ ያከፍላል። ያልቻለ ደግሞ አርብ ማታ እህል ቀምሶ እስከ ትንሣኤ ድረስ ምንም ምግብ ሳይበላ ይቆያል። በዚህ ምክንያት አክፍሎት ተብሏል ማለት ነው። በአራተኛ ደረጃ በዛሬው ዕለት በስንክሳር ላይ ተመዝግቦ እንደምናገኛት ከባለጸጎች ክርስቲያኖች ወገን የሆነች አባቶቿ ሊድሯት ፈልገው፣ እርሷ ግን ለምድራዊ ሙሽርነት ሳይሆን ለሰማያዊ ሙሽርነት ፍላጎት እንዳላ አሳውቃ፣ ወላጆቿ የገዙላትን ይገዙላትን ውድ ውድ ጌጦች ሽጣ ለድኖችና ለችግረኞች ሰጥታ፣ ባኋሪያ ሊቀጳጳስ አትናቴዎስ የእስክንድርያ ሊቀጳጳስ የምንኩስና ልብስን ለብሳ ጽኑ ተጋድሎ በመጋደል እግዚአብሔር ራኤን እስኪገልጽላት ድረስ መላእክትን ስትመለከታቸው ድረስ የዲያብሎስንም ክፉ ሥራ አስቀድማ እስከምታውቅ ድረስ ተጋድሎ ናብዙታ ለመቶ አመታት ያህል ስትጋደል ኖራ በዛሬ እለት አርፋለች። ሌሎችም ቅዱሳን ሰማዕታት የረፍታቸው መታሰቢያ ነው። በእውነት የቅዱሳኑ የሰማዕታቱ በረከት ረድኤት፣ የአምላካችን የቸሩ እግዚአብሔር ምረትና ጥበቃ ይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ለመስቀሉ ክቡር ይቆየን።